አሁን ስለ ጤና አዳም እኛ ጤና አዳም ዴሪ ፕሮዳክት ውስጥ ገብቶ ምናምን ሲል የምናውቀው በቃ ለቴስቱ ነው ይመስለናል። ግን በጣም ብዙ እንትን አለው። አንደኛ ጤና አዳም ብለቲነር ነው፣ ደም አቅጠኛ ነው። እና የድሮ ሰዎች ከደም ጋር የተገናኘ ችግር ሲገጥማቸው እንደ መድኃኒት የሚወስዱት ነገር ነው። ሴቶች ፔሬድ ላይ በጣም በሚሰቃዩበት ጊዜ አልወርድ ብሎ ቲክ ሆነው በሚቃዩ ጊዜ አራት ቀን አምስት ቀን ቀድመው ከፔሪዳቸው ያን ሻይ ያፈሉ ከተጠጡት ያ ሁሉ ክራምፕ፣ ያ በሽታ አይኖሩ እና ብዙ ብዙ የተጻፈ ነገር አለ። ሁሉም ግን ያን ነገር የሚያውቀው ሰው የለም። እና አሁን ላክቶስ ኢንቶሎራንስ ለሆኑ ሰዎች እንዲሆን ተብሎ ነው ወተት ውስጥ አይቡ ውስጥ ምናን የሚገባው እና ወዲያ ውስጥ ከተ ሳይሆን ማደር አለበት። ቡና ውስጥም ካፌኑ ሆድ ስለሚነፋ ያን ነገር ለማስቀረት ነው። ስለዚህ እያንዳንዷ ነገር ዲፕ ስትገባና ስትማራትና ይሄ ለዚህ ነው ሲባል ይለያያል። ስለዚህ ሁሉን ነገር ላጥና ብለህ ካልክ በዚህ ልክ ካጠናኸው ለዚህ ነው አምስት ሌላ ላይፍ ቢሰጠም አትጨርሰውም። አንድ እጽዋት ለማጥናት እስከ ሶስት አመትም ድረስ ሊፈጅብህ ይችላል።